ከፍራውል ጋር የነበረው ጉዳይ ለምንድን ነው እርቁ የፈረሰው ታርቃችሁ ነበር የሚል ጥያቄ ተነስተዋል እርቁን ያፈረሰው እራሱ ነው አያና በዚህ ጉዳይ ላይ አያና በጣም የምወደው የማከብረው ሰው ነው ስርዓት ያለው ሰው ነው እንደምታውቁት የተቻለውን ጥረት አድርጓል መጨረሻ ላይ ግን ከአያና ጋር ተያይዞ ፍራውል የተናገረው ንግግር ያሳፍራል በጣም ያሳፍራል አፍ አውጥቶ አይሳደብ እንጂ ሰውየው የተሳደበ ነው አልወጣለትም ማለት ነው እናንተ እኮ ለእግዚአብሔር ብላችሁ ይቅር ምናምን ብላችሁ ሊሆን ይችላል። እኔ እንደዛ ነው ማየው። ሶስት ቋንቋ አቀላጥፌ ይናገራለሁ። ተተተተ ምናምን አልሰበሰብም። ህይወት ያልፋል። በቃ ቴዲ ነኝ። በቃ ቴድሮስ ጌታሁን ብቻዬን ቆሜያለሁ። ራሴን አወራለሁ። ራሴን እንችላ ትወራለህ። እዚህ ምናምን አትበል ፕሮቴስታንት ጋር ገብተህ ልታነካካ የምትሞክር ለዛ የምትመች ልጅ አይደለሁም ኦርቶዶክስ ጋር ገብተህ ምናምን እንዲህ በመሆኔ ብትል ለዛ አልመችም ፈሪሳዊ ነኝ ብትል ለዛ አልመችም ሰዱቃዊ ነኝ ብትል ለዛ አልመችም ስልጤ ነኝ ብትል ኦሮሞ ነኝ ብትል አማራ ነኝ ትግሬ እኔ ለዛ አልመችም ምክንያቱም እንዴት እንደምናገር አውቃለሁ የኔ ባህሪ አስቸጋሪ የሚሆንብህ ቲፎዞ ለማሰባሰብ እንኳን አይመችም ምክንያቱም እኔ ነጥዬ ነው የማናግረህ ስለዚህ ይሄን ነገር ለሚመለከታቸው ሰዎች አረ ይሄ ነገር እንዴት ነው ይህ ልጅ እንዲህ እያደረገ ነው። ከእርቅ በኋላ እንዲህ ስድቦችን ሪፖስት እያደረገ ነው። እሱ ብቻ አይደለም ባህሪው በነገራችን ላይ በጣም የደበራችሁ ባህሪ። እነዚህ ዱርዬዎችን እየሰበሰበ ነው። ስንሽ ሳንቲም ተስፋ እየሰጣቸው የማሰድ እነዚህ ተስፈኛ ተመጽዋቾች አሏል። ገንዘብ ተሰጥቷቸው ሚሳ ገንዘብ ሲባል በአራት ኮፍያ ተሰዳቢ ሆ አምስት፣ ስድስት ኮፍያ ያረጋለሁ። ከ ተገልብጦ ደግሞ ይሳደባል። እነሱን ይገዛል። ይሄ እሱ ኦፕሬት የሚያደረግበት መንገድ ነው። እስክሪን ላይ ጌታ ጌታ ጌታ፣ መተላለፋችንን ይቅር በለን፣ አቤቱ የበደልን ይቅር በለን። እግዚአብሔር እኮ ልቦናችንን ልባችን ሰብሮት ነው እንጂ ምናም ከጀርባ በእናቱ ዙሪያ ያጫውተው ሚስቱን ገልብጠና ልከካልሽ ምናምና ብሎ እያሉ እኔ እንደዚህ ያሉ ሰዎች እንፈራቸዋሉ። በጊዜውም አለ ጊዜውም እኔ በነገራችን ላይ ከተሰወረ ፍቅር ይልቅ የተገለጠ ክፋት ይሻላል ይባላል። አንዳንድ ጊዜ አንዳንድ ጊዜ በጣም በቃ እንደዚህ የሚሆኑ ሰዎች እኔ በደምብ በጥንቃቄ የማያቸው። ፖይንቱ ምንድን ነው እዚህ ነገሮች ሊኖሩ ይችላሉ። ትከሻ እኔ በነገራችን ላይ ተወልጄ ያደግኩበት የወጣበት ማህበረሰብ ን ስድብ አለ፣ እኛ ሰፈር ን ጠጪ አለ፣ ን ተደባዳቢ አለ፣ ሁሉም ነገር ያለበት ነው። አይመሽም አይነጋምን የወጣሁበት ሰፈር እግዚአብሔር በኪነ ጥበቡ አውጥቶኝ ምናምን ነው አይሮ ነው፣ በተአምር ማለት ነው። አታውቁም። በቃ ቅሊቶ በለው አይሮ ነው። በቃ አይሮ ነው በለ ሙልጫለን ካ ሙልጫለን የዳሽንን ማይ ፍሬንድ ለእግዚአብሔር ፍቅር ስንል ተዘናል። አንሰክስ ሙልጫለን ከአይመሽም አይነጋምን ተወልጄ አደኩ በሰፈር ግን ሰዋት የኢትዮጵያ አንዱ ገጽታ ነው። ኦኬ ምን እና ምን ይደረግ፣ ከዛ ሰፈር ወጣው የሆነ ሰዓት ባንንኩኝ፣ በቃ ዝም የማንበብ ጀምርኩ ምናምን፣ የተሸከው ጎበዝ ተማሪ ተርታ ተመደብኩኝ። ከዛ ሚዲያ ላይ ገባው ምናምን መስራት ጀምርኩኝ። አሁን እግዚአብሔር እንዴት እንዳወጣኝ አላውቅም። ጊዜ እሰጥሃለሁ፣ ይቅርታ ትጠይቃለህ፣ እራስህን ችለህ እራስህን ችለህ ነው በነግራቸው። በዚህ አጋጣሚ ሁላቸውም ከልብ አመሰግናለሁ። በነበረው ሂደት አቴንሽን ዳይቨርት ለማድረግ የተሞከሩ ሙከራዎችን በደንብ አይቻሉ። ከአጀንዳ እንድወጣ እኔ ፎከስ ማድረገው ምን ሲደረግ የኤርሚያስ ደቻሳ ዳባ አካውንት መጣ የሚል ወሬ ላይ ነኝ ያለሁት። እነሱ እኔ እንደ ድንግጥ ብሎ ይቅርታ ይላል ብዬ ስጠይቅ፣ እንደውም ቀጥቻቸዋለሁ፣ ሰላሳ ሺህ አድርጌያለሁ ይላቸዋል። እናንተ አፍርም እኔ ማወራ እኮ ለማጭበርበር ኤርሚያስ ደቻ ሳዳባ የሚል አካውንት ይዘ መጣ፣ ምናምን ይቅርታ ይላል ብላችሁ ጠብቁ። ኦኬ ንግድ ባንኩን ተሳስቶ ነው ምናምን። ሌላውስ ባንክ እንዴት ኤርሚያስ ደቻ ሳዳባ ሆነ ስትሉት፣ ተገልብጦ እንደገና የሞራል የበላይነት ሊወስድባችሁ ይመጣል። እናንተ አብሮ ያለው ሰው ልክ ነው ይላል። ማስገባት ከብዷቸው ነው አይደለ? መጀመሪያ ሀያ ሺ ነው አ ያልኩት፣ ሰላሳ ሺ አድርጌዋለሁ፣ እንደውም ቀጥቻቸዋሉ። ተቀጭምኖ ነው እኛ ይወጡና ተቀጣችኋል፣ ይላሉ ደግሞ። እነዚህ ተስፈኛ ተመጽዋቾች ምንድን ነው፣ ይቅርታ ሲባል ቀጣችሁ። በጣም የሚገርም ግን፣ ሰው ግን ይታዘባል። ልታጭበረብር መታ ልትዘርፍ መታል ስትሉ፣ ሰውየው ይቅርታ በመጠየቅ ፈንታ ተመልሶ አንተ ራሱ ምን ሲደረግ ሲደረግ ልትጭበረበር መጣ፣ ይቅርታ ጠይቅ እንደማለት ነው። ይህን ሰማው እኮ ጉድ እኮ እናንተ ጉድ ነው እኮ እሱ የራሱን አካውንት ይዞ መጣ። እናንተ ምን ሲደረግ የራሳ ባዶ እጃችሁ መጣችሁ። ውይይቱ ላይ የአጎቶቻችንን አካውንት እንደምናመጣ አልተነገረንም ነበር። ምን እና እሱ ተዘጋጅቶ መጣ አካውንት ይዞ። ጥያቄው የማንን አካውንት ይዞ መጣ ነው። እንዲህ አይጠይቁም። እና እንዲህ ያሉ ነገሮች መስተካከል አለባቸው ለማለት ያለው። የሚሰባሰቡ ዶክመንቶች አሉ። እነዚህ ይመጣሉ። ከነዚህ መካከል አንድ ላይ ኮምፓይል አድርጌ በድምጽ በማስረጃ ኤቭሪቲንግ እንም እነግራችሁ ይሆናል። የአስራ ስምንት ሺህ ዶላር ጫማ ግዛ የሚል ቻሌንጅ ከማምጣት ይህም ቀላሉ ነገር ቻርጀር ቀይር፣ ቻርጀሩን ማታ ማታ ታኝኳለ። እንደዚህ እንደዚህ ነገሮች ቢቀየሩ ምናምን ምናምን። ለማጨበርበር ምንም እኮ አይጠይቅም፣ ምንም እኮ አይጠይቅም። ምን ይጠይቃል? ፕሮፋይልን ከስከፈ ብታገላብጡ አጭበረበረ፣ ዘረፈ፣ ገደለ፣ ታሰረ የሚል ታሪክ አታገኙም። ብዚሮ እግዚአብሔር ከማጭበርበር መንፈስ ይጠብቃቸው። አንዳንዶቻችሁ ማጭበርበር ሙቀት ነው። ልጭ ህፃናቶች ማደግ አለባቸው። ህጻናቶች ተመጽዋች መሆን የለባቸውም ወይም ደግሞ ህጻናቶች ችግሮቻቸውን የሚቀርፉት ወይም ደግሞ ህዝባችን ከድህነት የሚወጣው በልመና እንደሆነ ማስተማር የለብንም ሁልጊዜ አንድ የሚባል አባባል አለ አሳ እያጠመዳችሁ ለብሰው ከምሰጡ እንዴት አሳ ማጥመድ እንዳለባቸው ማስተማር ነው ሀብታሞች በነገራችን ላይ ነው የሚያደርጉት ሀብታሞች ይህ ነው የሚያደርጉት ትክክለኛ ሀብታሞች ሀብታም ገንዘብ አይሰጥም በመጀመሪያ ደረጃ ሀብታም የስራ ባህል ያስተምራል። በነገራችን ላይ በነገራችን ላይ በነገራችን ላይ አንድ ነገር ልንገራችሁ በጣም ሀብታም ከሆኑ ሰዎች ጋር ስትቀመጡ የስራ የመጀመሪያ ከነሱ የምትወርሱት የስራ ባህላቸው ባህላቸው ነው። መልካም ነገር ይጋባል። መልካም ነገር ይጋባል። ሸጣችሁ መለወጥ እንዴት እንዳለባቸው ያስተምሯቸዋል። ስንፍና እንደሚጋባው ሁሉ መልካም ነገር ይገባል። ስለዚህ ዘመናችሁ ሁሉ ከጠንካራ ስራት ሰርተው የሚውሉ አሉ። አሁን የትራክ ድራይቨሮች በጣም ደስ ይሉኛል። ለምሳሌ እዚህ ቲክቶክ ላይ አያቸዋለሁ። በጣም ደስ ይሉኛል፣ በጣም ይገርሙኛል። ምክንያቱም ይህ ዘመን ለእነሱ ተመችቷቸዋል። እየነዱ አንዳንድ ጊዜ 18 ሰዓት እየነዱ፣ 10 ሰዓት እየነዱ ደግሞ ባገኘ ሰዓት ደግሞ ቲክቶክ ላይ እየገቡ እያወሩ፣ እነሱ እኮ ስራ አይሰሩም። ሺሻ ቤት መዋል አልከበዳቸውም፣ ጫት እየቃሙ መዋል አልከበዳቸውም፣ እየጠጡ መዋል አልከበዳቸውም። ግን ይሰራሉ፣ ቂጣቸው እስኪነድ ድረስ ከሀገር ወጥቷል። አንዳንዶቹን በአካል አውቃቸዋለሁ። ሀገር ቤት ጥሩ ህይወት የነበራቸው ሰዎች ናቸው። አንዳንዶቹ የሚዲያ ሰዎች ናቸው፣ አንዳንዶቹ ነጋዴዎች ናቸው። አሁን ትራክ ላይ ቁጭ ቬስት ለብሰው ነው። ትራክ ላይ ህይወት ለመለወጥ ነው፣ ሳንቲም ያገኛሉ። አንዳንድ ማጭበርበርን ግን እንደ ሙያ ስትወስዱ ህፃናት መጥፎ ነገር ይማራሉ። ሁለተኛ ሰው በባህሪው ድንግጥ ማለት አለበት። እኔ ሚስቴክ ከሰራው ድንግጥ ላሉ እግዚአብሔር ይቅር ይበለኝ ላሉ፣ እንኳን አውቄ ባለማወቅ እንኳን ጥፋት ካጠፋውኝ እግዚአብሔር ይቅር ይበለኝ የሚል ልቦን ያስፈልጋቸዋል። ለምን በዘራኸው ልክ ማጨዳ አይቀርም። የጊዜ ጉዳይ ነው። በዘራኸው ልክ ማጨዳ አይቀርም። የእግዚአብሔር ቃል ራሱ መጽሐፍ ቅዱስ ላይ ክፉ ተንኮል በክፋት ሳይቀጣ አልፍም ይላል። ስለዚህ በማወቅም ሆነ ባለማወቅ ለማጭበርበር ድጋፍ አትስቶ ለማለት ያ ነው። በዋነኛነት ይህን ጉዳይ ያመጣሁት ከሰሞኑ በዋነኛነት ሲያከራክረን የነበረ የፍራኦል ቲቻ ጉዳይ አለ። የፍራኦል ቲቻ ጉዳይ፣ በዚህ አጋጣሚ በጣም ማከብራችሁ ሰዎች ደውላችኋል፣ ከእናንተ ጋር በደንብ አወራለሁ። ማህበረሰቡ መማር ያለበትን ነገር ግን የተወሰነውን እናገራለሁ። የኦሮሞ ህዝብ እውነት ለመናገር በጣም ትልቅ ህዝብ ነው። ሰፉ የሚባል ባህል ሰፉ የሚባል ታውቃላችሁ። ሰፉ ዝም ቁመናም ስርዓት ያለው ህዝብ ነው። በነገራችን የኦሮሞ ህዝብ የሽምግልና ሂደት ያውቃል። የሰው ሀቅ በፍጹም ተበድላችሁ ሄዳችሁ እንኳን ዳኙን እንኳን አውሩን እንኳን በተውላቸው የነሱ አሁን የመጡብን እነዚህ እንዳተዋቸው ሌሎች እንዳተዋቸው፣ ግን ትክክለኛው የኦሮሞ ማህበረሰብ በተዋቸው ስርዓት ያላቸው ናቸው። ለሽምግልና ትልቅ ቦታ የሚሰጡ ናቸው። እስኪ ተበደለን ብሏችሁ ወይም ደግሞ የሆነ ሰው በደለን ብላችሁ ሽማግሌዎችን ምረጧቸው እዚህ ያሉትን እንዴት አድርገው እንደሚዳኟችሁ ያሳዩችኋል። እና ለእናንተ ልባዊ ምስጋና ይድረሳችሁ። የደውላችሁልኝ ልኝ ማከብራችሁ ሰዎች አላችሁ፣ እናወራለን። ዛሬ ማልገባባቸው ነገሮች አሉ። በሲሪየስ ከዚህ ሰውዬ ይቅርታ ፈልጋለሁ፣ ይቅርታ እጠብቃለሁ። ሲሪየስ የሆነ ይቅርታ ፈልጋለሁ። የመጀመሪያው የሽምግልናውን ሂደት ያፈረሰበት መንገድ አሁን አያና ቴዲ ደውሎ ገንዘብ ቸግሮኛል ምናምን ብሎ ለምኖት፣ እንዲህ ይባላል? በመድኃኒዓለም ያለ እንኳን ትንሽ ይታዘባል። አይባልም እንዲህ አለ። ባለጌ እስከ አለም ፍጻሜ ደርስ አብረን እንሄዳለን። እኔ ደግሞ ሳወራ እንዴት ህዝብ እንደሚሰማ ታያለ። በኢህአዴግ ጊዜ መሬት እንደት ተቸበቸበ ታስታውሱት ነው። ዋነኛነት የኦሮሞ መሬት ከሀገር እንዴት ተወጣ? መለስ ዜናዊ ስብሰባ ላይ እንዴት ሊታደም ቻለ? መግቢያ ትኬት ኬት መጣ? ከፊንጫ ማን ያመጣው? አብረውት ገንዘብ ይሰሩ ማላሱ። ነገ ውሸታም በጥራቃ እንዳትሉኝ። በጣም አድምቼ ማውራ ሰው ነኝ። በጣም አድምቼ አድምቼ አድምቼ ነው የማውራው። ቱ ዘ ፖንት የሆነ ነገር ማመጣላችሁ። ልክ የመጀመሪያውን ነገር እንዳመጣውላችሁ ማለት ነው። እንዴት ወደ ዱባይ ተሄደ? እንዴት ወደ አሜሪካ ተሄደ? እነዚህ እነዚህ ነገሮች ጋር ተያይዞ ሰዎች የራሳቸውን ኢንቨስቲጌት እያደረጉ ስለሆነ እነዚህን እናወራለን። የመንግስት ሰዎች ይህንን ኢንቨስቲጌት ያደርጋሉ። እነማን ናቸው እነዚህ? ከነማ ጋር ነው የሚሰራው? ጥሩ አይን ገላጭ ነገር ነው አለኝ አንድ ሰው። በጣም ጥሩ አይን ገላጭ ነገር ነው አለኝ። እንዲህ ያሉ ነገሮች አሉ። ኤርሚያስ ደቻሳ ዳባ ማን ነው? ኤርሚያስ ደቻሳ ዳባ ፍኖተ ህይወት የሚባል የግሩፕ ኦፍ ኢንዲቪጁዋሎች ናቸው። ተሰብስበው ምናምን ዝም ብሎ ማርች ያደርጋሉ። ገንዘብ ስሰቷቸው ወይ ለመቄዶኒያ፣ ወይ ለአበበች ጎበና ወይ ለማዘር ቴሬዛ ምናምን የሚሰጡ ናቸው። ሜቄዶኒያ አያውቋቸው። ሜቄዶኒያ ደውለውልኛል፣ አነጋግሬያቸዋለሁ። የመቄዶኒያ ሰዎች የጀመሩት የራሳቸው ክትትል አለ የባንክ አካውንቱን ሄደው አረጋግጠዋል። የኤርሚያስ ደቻሳ ዳባ ይባላል ምንም አይነት ውክልና እንዳልሰጡት እና ይህ የግለሰብ አካውንት እንደሆነ ነግረውኛል። እነ ቃሊ ከመቄዶኒያ እነ ቢኒያ ደውሎልኛል። በሰዓቱ ግን የተነገረን ከመቄዶኒያ ሰዎች ጋር ግንኙነት አለኝ ተነጋገሬ ያው ላስገባ ነው ነ የተባ ነዋል ካረሳችሁ አንድ ሚሊዮን ዶላርም ከዛ ፊት ልክ ያለው ሲል እንግዲህ ሪከርድ አድርገዋል። የተለያዩ ሕግ ሰዎች አሜሪካ አካባቢ የሚገናኝ የሚንቀሳቀሱ። አሁን ሰው ንቃተ ሕሊናው እየተፈተነ እየተፈተነ ሲመጣ ይሰለቸውና ስርዓት ያስይዛል። የምትናገራቸው ንግግሮች ሁሉ አደገኛ ሲሆኑ ሰዎች ሪከርድ ያደርጋሉ። ከዛ ሳትወድ በግድ ኢንቨስቲጌት ትደረጋለ ማለት ነው። ይሄ አንድም ለማስተማሪያ ነው፣ ለማስተማር ነው፣ የማንቂያ ደወል ነው። ቢቻል እንመልሰውና ወንድማችን ለማድረግ ነው እንጂ እኮ ለመስበር አይደለም። ካልተቻለ ደግሞ ህግ ያስተምረዋል። ሰባት መቶ ሺህ ዶላር ይገርማቸዋል። አንድ ሚሊዮን ዶላር እኮ ልክ ያላቸዋል። ተስፈኛ ተመጽዋቾች ደግሞ ልክ ነው ልክ ነው። ባለፈው እንኳን ሀያ ሺህ ዶላር ሴንት ሲል አንድ ማን ነው ለወየር ነው ለወር ያደረ የሚባል አንድ ልጅ አለ። ተስፈኛ ተመጽዋች ነው። የእሱ ችግር ደግሞ ይለያል። መልአክስ እንደዚህ ነው ይላል። ገና እኮ ምንም ያየው ነገር የለም። ሀያ ሺህ ዶላር ደግሞ ምንም ስንት ላርግላቸው? ሰላሳ ሺህ ላርግላቸው? 20 ሺ ዶላር ላርግላቸው ምናምን ይላል። ይጠራሉ እዛ ስቴጅ ላይ ያሉት ሰላሳ አርግላቸው ይላል። ፍራኦል የሳቀ እኮ ነው፣ እግዚአብሔር ምስክር እየሳቀ ነው ፍራኦል። አርባ አርግላቸው ይላል ይ አር ሰላሳ በላይ አይሄድም ይላችኋል። እስኪ ሀያ አምስት አርግላቸው ይላል። ይሄ ለወር አደሩ ተስፈኛ ተመጽዋቹ አላድርግላቸው፣ ሀያ ሺ ዶላር ይበቃቸዋል። እነ ቴዲ ምን የቸገራቸው፣ ሀያ ሺ ዶላር አረ፣ ለንድ ላክና፣ አላሳያቸው ሴንድ፣ ገላገልኳቸው። ለወሬ አደሩ ተስፈኛ ተመጽዋችሁ። ወንድነ ፊራ፣ ወንድነ እነ ቴዲ ለማስገባት የተደረደሩትን አስገባ ወንድነ ፊራ፣ ደረሰኛ አሳየኝ ይላል ደግሞ አንደኛው። ጅኒ የሚባል ትራክ ድራይቨር ጅኒ ነው ምና የሚባል ልጅ ባኗል፣ የሆነ ነገር ባኗል። ግን ሼም ይዞት ሲወርድ አይቻሉ ሆነ፣ የተቆረጠ ቪዲዮ አይቼ፣ ይጠይቃል ልጁ፣ አልተዋጠለትም። እስኪ ዞር አርገው ምናምን፣ እስኪ ዞር አርገው እስኪ ስትመታ ምናምን ልይ ምናምን ይላል። አላሳያ ለው ጅኒ ያለህ እዚህ ውስጥ አንድ ጊዜ እኔ ጋ መቷል ልጅ ምክንያቱም ሰው ሪከርድ ያደርጋል ንቃተ ህሊናን ይታዘባል ሪከርድ ተደርጎ ሲወጣ እንደ ጂኒው ምን ሆነ ነው ኧረ በስመ አብ እንደዚህ ሙድ ጥያቄ ለመጠየቅ ፈልጓል ቁጥሩን አሳየኝ አይታየም እኮ ሬድዋን አየለ ምናምን ቴሌግራም ላይ 17 ዶላር የላከውን ላይ ከዛ እናንተ ደግሞ ግር ብላችሁ መጣችሁ። ፊራ ልኳል፣ ቴዲ ላክ ፊራ ልኳል፣ ቴዲ ላክ ፊራ ልኳል። ቴዲ ምንድን ነው የላከው? ሀያሺ አስገብቷል። አይናችን እያየ ምናም ይላል። ፊራን ሳ ፊራ ገንዘብ አለኝ ምናም ይላቸዋል እንጂ ከአራተኛ ክፍል በኋላ ወይ ከአራተኛ እድሜ በኋላ እድገት ያቆመ ይመስለኛል። እስኪ ንግግሮቹን ይሁን እስኪ ንግግሮቹን አሁን የዘለጠነ ዘመን ውስጥ ስታሳይ፣ ለምሳሌ የሆነ ነገር ባሳይ፣ አሁን ይህን ሰዓቱ ሳይ ስክሪንሻት ያደረጉታል፣ ወይም ደግሞ የሆነ ነገር ካፕቸር ያደረጉታል፣ ጎግል ላይ ያስገቡታል፣ ዋጋውን ይነግረዋል። ይህ ሹራፕስት ነው፣ ዋጋውን ይነግረዋል። ሰዓት ስክሪንሻት አድርገው ቼክ ሲያደርጉ ሀያ አምስት ከዘጠና ዘጠኝ ቢቀርሳ ምንድን ነው እንዲ፣ ቆይ ቢቀርሳ ምንድን ነው ቆይ ባይባል ሳ ባልናችሁ ሳኔ እናንተ አታኖሩኝ አላኖራችሁ ሰው ቆይ ዝም ብሎ መኖር አይቻልም። ሳክቱ ምናምን መኖር አይቻልም። አንዳንዴ እኮ ለሱ በሱ ምናምን ዝም በለው ታክታለህ። ጫማ ሄዳ እኮ ከሱቅ ምትገዛው ነገር ነው ወይ? ግዛ ግን ኦኬ። በዛ ደረጃ ስፔንድ እንዳደርጋለሁ ካልኩ ኦኬ ይሁን እሺ። ግን ምን እናድርግ? እኛ ምን እናድርግ ማለት እኛ ምንድነው የምናደርገው? አንድ ነገር ነገር ህዝብ ላይ እንደዚህ መሆን ህዝቡ ራሱ እኮ ይሰለችዋል። ማለት ይጠይቃል፣ ከዛ በራስህ ጊዜ ገመድ መሰብሰብ ሊሆን ይችላል። እና እነዚህ ነገሮች የሚታረጉ ጥሩ ነው። እድሜ ልክን ስፈራቸው የኖርኩት እኔ ትውት ሰዎችን ነው። በጣም ትውት ሰዎችን በጣም አከብራለሁ። ጋጥወጥ ከሆንክ እንደዚህ እንደዚህ ካልክ ግን በቃ ጠይቃቸው። እስከ መጨረሻው ድረስ በምንም ምን አትበልጠኝ፣ በምንም በእርድና በትል በፋራ የመጫወቻ ሜዳ ብትል ዋቴ በመስራት ብትል እኔ የመጀመሪያው ሰው ነኝ። ሬዲዮ ላይ ዋቴ እንዴት እንደሆነ የተናገርኩት በዶክመንተሪ የሰራሁት ዋቴ ሰሪዎች በሙሉ ከአዲስ አበባ እስከ በቃ ኢትዮጵያ ውስጥ በሙሉ በቃ የፈለጉኝ ማለት ነው። ባለሱቆች በሙሉ የመረቁኝ፣ እናቶች የመረቁኝ። ዋቴ አሁን ድረስ አሁን የተሰራበት ያለ ነገር ነው። ሮ ዶክመንተሪ ሰርችበታለሁ። ዋቴ ታውቃላችሁ? አይገባችሁም።